ሰላም እንዴት ናችሁ? የዛሬ ርዕሳችን በ21 ቀን ራስን መቀየር ይላል። ስራ መጀመር፣ በአስተሳሰብ በስነ ልቦና ራሳችሁን መቀየር፣ ሰውነታችሁን ማስተካከል፣ አንባቢ መሆን፣ በአጠቃላይ ራሳችሁን መቀየር የምትፈልጉ ሰዎች አሁን የምነግራችሁን ነገሮች ለአንድ ቀን ማድረግ ብቻ ነው የሚጠበቅባችሁ። በነገራችን ላይ 21 ቀን ያልኳችሁ በምክንያት ነው። ማንኛውም ሰው አንድን ነገር እየደጋገመ 21 ቀን ካደረገ ሳያውቀው ውስጥ ይዋሃዳል። ለምሳሌ ለ21 ቀን 12 ሰዓት እነሳለሁ ብለን አላርሙ ሞልተን ከተነሳ በሁለተኛው ቀን አላርሙ ባይጮህም እንነሳለን ማለት ነው። ወደ ቪዲዮ የመጀመሪያው ስፖርት መስራት ነው። ስፖርት መስራት ሲባል ግዴታ ጂም መሄድ አይጠበቅብንም። ቤት ውስጥ የተለያዩ እንቅስቃሴዎችን ማድረግ ወይም ወክ ማድረግ እንችላለን። ይህ ደግሞ ሰውነታችንን ከማስተካከል ባለፈ በራስ መተማመናችንን እንድናሳድግ ይረዳናል፣ ጭንቀትን ይቀንሳል፣ የማስታወስ አቅማችንንም ይጨምርልናል። ጥሩ እንቅልፍ እንድንተኛም ዋነኛው እና ወሳኙ ነገር ነው። ስለዚህ ለ21 ቀን ቢያንስ ለ ሰላሳ ደቂቃ ስፖርት እንሰራለን ማለት ነው። ሁለተኛው እና ወሳኙ ነገር ለ21 ቀን ቢያንስ አንድ ሰዓት ሰጥተን እውቀት ማግኘት የሚፈልግበት ኤሪያ ላይ ማንበብ ነው። ለምሳሌ ቢዝነስ መጀመር የሚፈልግ ሰው ስለ ቢዝነስ የተጻፉ መጽሐፍቶችን ማንበብ፣ ራሱን ማሻሻልና መቀየር የሚፈልግ ሰው ደግሞ ራስን ማሻሻል ላይ የተጻፉ መጽሐፍቶችን ማንበብ ማለት ነው። ልክ እንደዚህ እያደረግን ማወቅ ወይም መማር የምንፈልግበት ነገር ላይ የተጻፉ መጽሐፍቶችን ማንበብ። ወደ ሶስተኛው እና ወደ መጨረሻው ዋነኛው ርዕስ ከመሄዳችን በፊት ደግሞ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ እንዲሁም ላይክ እና ሼር ማድረግ እንዳትረሱ። ሶስተኛው እቅድ ማውጣትና ላወጣነው እቅድ በእነዚህ ሀያ አንድ ቀናት ውስጥ በቀን በቀን አንድ እርምጃ መራመድ። ያወጣነው እቅድ ተጽፎ ብቻ ከተቀመጠ ዋጋ ስለሌለው ትንሽም ብትሆን እየሞከረን አንድ እርምጃ በቀን በቀን መራመድ። ምክንያቱ እነዚህ ነገሮች ናቸው፣ ተደምረው መጨረሻ ወደ አሰብነው ነገር የሚያደርሱን። ለዛሬ እዚህ ጋር በቃለው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ወይም እኔ ማበረታታት ከፈለጋችሁ ሰብስክራይብ ማድረግ እንዳረሱ፣ አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ።